እንዲህ ሲያስጨንቀን በእውነት ብዙዎቻችን ግንዛቤው የለንም። በአንድ በኩል የተወለድንበትን ጊዜና ዘመን እንመስላለን። ክፉ ጊዜ ላይ ስንወለድ ክፋት የራሳችን የባህሪም የኑሮአችንም መገለጫ ይሆናል። ምቀኛ ጊዜ ስንወለድ እንደዛው የምቀኝነቱ ጥበብና ባህሪ ለሕይወታችን አንዱ ክፍል ሆኖ ያገለግላል። ታዲያ እግዚአብሔር ከእኛ ጋር ከሆነ ለምን በረከት ራቀን? ለምን ሰላም አጣን? ለምን ጤና አጣን? ለምን ህይወታችን ሁል ጊዜ እየተሰቃየ ወይም በሚያሰቃዩ ሰዎች እጅ ውስጥ ይወድቃል? በመተተኞች እጅ ውስጥ ለምን እንወድቃለን? በክፎች እጅ ውስጥ ለምን እንወድቃለን ብለን ስናስብ በእውነት እንደ ጌዴዎን አይነት ዘመን እና ጥያቄ ማንሳታችን የማይቀር ነገር ሆኖ እናገኘዋለን። በሄድንበት ጠብ ራሱን የቻለ እድላችን ሆኖ ሳንጣላ ሳንናካከስ አንኖርም። በሄድንበት በተሰበሰብንበት ቦታ ላይ ጠባችን ይቀድማል። የትኛውም ዓለም እኮ ነው፣ የእኛ ሰው ባለበት በየትኛውም ዓለም ላይ ጠብ አለ። ለጠብ ነው የተፈጠርነው፣ ለነገር ነው የተፈጠርነው፣ ለክፋት ነው የተፈጠርነው፣ ለውድቀትና ለሌሎች መሳለቂያ እንድንሆን ነው የተፈጠርነው ብለን ስናስብ አዎ እርገማን ከኋላ በኩል ያልወደቀ ከሕይወታችን ያራቀ ሸክም ከነገሥታቶቻችንም ከመኳንንቶቻችንም ከመሳፍንቶቻችንም ከአባቶቻችንም ተሸክመነው ያለው የክፉ የሟርት ዘመንና የክህደትን ጊዜ በእኛ ጫንቃ ላይ ወድቆ ይኸው እያማቀቀን ያለው አለ። ምክንያት አደለም መጸለያችን ሳያንስን የአምልኮት ፍቅር አተን እና ጉተመትማለን። ነገ ምን ተወው ጸሎት ነው። ዛሬን ጀምርና ትንሽ ኃይል ልናገኝ ስንል በኑሯችን ውስጥ ወይ በቤታችን ውስጥ ወይ በነገር ይመጣና ወጋ ሲያደርግህ ጸሎቱን ትተውና ነገር ይዤ ከምጸልይ ብለህ ትስማማለህ ከዛው ከጠላትህ ጋራ። ከዛም በኋላ እሱ እየበረታ ሕይወትህን እያወቀው አካሄድ መንገድን እየተረዳ ድክመትህን እየተገነዘበ ውስጥህን ይጨርሰዋል። ሰዎች ያለቁት አሁን ከውስጥ ነው። የሰው እልቂት አሁን በሞት አይደለም፣ ከውስጥ በኩል ሰው መሆንን ጨርሰነዋል። ሰው አልሆንም። ሰው እንዳንሆን ተደርጎ በአንድ በኩል ስንወለድ ሰው እንዳንሆን ተወልደናል። እንደ ሰው እንዳንኖር ተወልደናል እንደ ሰውም እንዳናስብ ተወልደናል። ስለዚህ በግድ ነው ሰውነን የምንለው፣ አሁን እኮ በግድ እንጂ ዋናው ሰውነታችንን አተነዋል። በእርግጠኝነት አተነዋል። ይሄ የሚበላ እና የሚጠጣ ስጋ ነው ያለን እንጂ ሰው ሆነን እንደ ሰው ለማሰብ የውስጥ የሕይወት ነጻነትን አግኝተን በእውነትም በመደመጥ ሞገስ ውስጥ ለማለፍ የምንችልበትን ሰውኛውን ተገፈናል። ጌዲዮን እንዲህ አይነት ችግር ገጥሞት ነበረና ተስፋ ቆርጦ ነበረ። ታዲያ አለ፣ ለአባቶቻችን የተነገረው ያ ሁሉ ተአምራቱ በእኛ ጊዜ ለምን ዝም አለ? እንዴት ጠፋ? ብሎ ከመልአኩ ጋር ተነጋገረ። አንተ ብርቱ ኃያል ሰው ሲለው፣ ለካ ኃያልነቱን በውስጥ በኩል ተደብቋል የሚገለጥበትን ጊዜና ሰዓት በመልአኩ በኩል ሲነግረው አላመነም። ኃያልነቱን ግን ኃያል ነበረ እግዚአብሔር። ስሙ የተመሰገነ ይሁን ኃያል ነበረ እግዚአብሔር። ዝም ሲል ኃይላችን ይደበቃል። ማ ዝም ሲል በቃ ኃይል የለም እኮ ቤትን የምታሸንፍበት ኑሮውን የምታሸንፍበት ጊዜውን የምታሸንፍበት ወቅቱንና ሰዓቱን የምታሸንፍበት ኃይል። ዝም ይላል። እውቀትን የምታሸንፍበት፣ ሥልጣንህን ለበጎና ለማዕረግ የምታረግበት፣ ለክብርና ለሞገስ የምታውልበት። ዝም ሲል በጉልበት አክብሩኝ ማለት እንጀምራለን። በጉልበት ውደዱኝ፣ በጉልበት በማስጨነቅ በማስፈራራት፣ እየተንቀጠቀጥኩ ውደደኝ የሚል የግዴታ የባርነት ሁኔታን ያመጣብሃል። እግዚአብሔር ዝም ሲል እንዲህ ነው እና፣ ኃይሉ ለካ በውስጥ ነበረ። ጌዴዮን አንተ ብርቱ ኃያል ሰው አሁን እስራኤልን ትታደጋለህ፣ ሕዝቡን ነፃ ታወጣለህ ሲለው ኧረ እኔ አቅም የለኝም ሲል እሱ አቅም እኮ አለህ፣ አቅምህ ውስጥ ነው፣ ውስጥ ነው። አንተ ሳታየው ኃይልህ ከውስጥ ነው ብሎታል። እኛም እንዲሁ ያጣነው ነገር አለ ያጣነው ብዙ ያጣነው ነገር አለና ያ የጠፋብንን ከሕይወታችን የራቀብንን ላያስወግድልን፣ ውስጥህን ለመሙላት፣ መንፈሳዊ በረከትህን በህይወት ውስጥ ለማሳደግ፣ የጽድቅ ተስፋን ለማለምለም፣ የዲያብሎስን ሰራዊት ለመጣል፣ የርኩሳን መናፍስትን አገዛዝ ለማስወገድ፣ በቤተልሔም ይወለዳል ከዛ በኋላ ምስኪኖችን ደካሞችን ሁሉ በውስጣቸው ያለውን ጠላት የሚለይ ጌታ አምላክ ከእኛ ጋር ሊሆን አማኑኤል ይወለዳል። አማኑኤል ኢማኑ ከእኛ ጋር ማለት ነው። በዕብራይስጥ ኢማኑ ማለት ከእኛ ጋር እንደማለት ነው። ኤል ሲገባበት እግዚአብሔር ከእኛ ጋር ነው። ዛሬም እግዚአብሔር ከእኛ ጋር ነው። እነዚህ ያደፈጡ ጠላቶቻችን እድሎቻችንን ይዘው አስተሳሰባችንን አበላሽተው መንገዳችንንና የእውቀት ደረጃዎቻችንን ሰብረው ያሰቃዩን ጠላቶች መሰረታቸው ከኋላ በኩል ለብዙ ዘመናት ቆይቶ ሲወራረስ የመጣ ነው። ብዙዎቻችን ግንዛቤ ውስጥ አላስገባንም። አይነጥላው በፊትህ ቀድሞ አቅጣጫህን እየሰበረ የበረከትን ተስፋ እያቋረጠ የህይወት መንገድህን እያጨለመ የሚታገልህ ውስጥ ሆኖ ነው። አንድ ሰው ብዙ ከሆነ ምንድን ነው ትርጉሙ? አሁን እኮ አንድ ሰው ብቻውን አይደለም የሚኖረው። ብዙ መናፍስቶች ውስጡ እያሉ? እንዴት መልካም ማሰብ ይችላል? የት ቦታ ነው መልካም የሆነ ነገር የሚያርፍበት? ስለዚህ ከዚህ ጠላት ጋር ለመታገል በመጀመሪያ ደረጃ የመንፈሳዊ ህይወትን ትርጉም ልናውቀው ይገባል። ስለ ጠላቶቻችንን ለማወቅ ያለን ድክመት በከፍተኛ ሁኔታ ለዲያብሎስ ያደላ ነው፣ ለርኩሳን መናፍስት የተመቻቸ ነው። ስለዚህ ተደብቀን ነው ሁሉ ነገር ተደብቆብናል። ጌዴዎን ተደብቆ ነው እህል የሚወቀው ነፃነት አቶ እኛም ዛሬ ከመናፍስት እድላችን ተደብቋል። መንፈሳዊ ተስፋችን የለም። አይታየንም። ድንዝዝ ያልነን ሲነገረን እንኳ አንሰማም እኮ ምንም እኮ። እንዴት ነው ዋናው አካላችን ጠፍቷል እኮ። ብዙ ዘመን እኮ ነው ይህንን ስንናገር የቆየ ነው። ያ ባይጠፋ ኖሮ አገርም ይኖረን ነበር፣ ሕዝብም ይኖረን ነበር፣ ወገንም ይኖረን ነበር ብለን እኮ ስንጠረማመስ ወገናዊነት እኮ የለንም። አንዱን አንዱ ጥሎ ለማለፍ ነው እኮ ትግሉ። አንዱን አንዱ ነጥቆ ለመሄድ ነው እኮ ትግሉ። ዘመኑ ያፈራው ሌብነትን፣ ግፍንና ተንኮልን፣ ምቀኝነትን፣ ሟርትንና ስልብናን ነው ያፈራው። በዚህ ደንዝዘን ደንዝዘን ደንዝዘን ዛሬ ይሄውና እኮ ገና በልጅነታቸው በመናፍስት የሚሰቃዩ ለማወቅም ለመረዳትም አእምሯቸው ምቹ ያልሆኑ ትውልዶችን አፍርተን ይሁም የሚንከባለሉት እኮ የጤናማ ሕይወት ምልክት አይደለም እኮ የመያዝ እኮ ነው፣ አደጋ ላይ መሆናችንን የሚያሳየን ነው። እንዲህ ባለ መንፈስ ውስጥ ተይዘው በእውቀትም በደረጃም ከፍ ቢሉ እዛም ላይ ያለው ኃይል ክፉ ነው። እዛም ያለው ጠላት ክፉ ነው። ሰዎች ጤናማ ሆነው አይደለም ወደ ላይም የሚወጡት ጤናማ ሆነውም አይደለም ሰዎች የሚማሩትና የሚመረቁት። በተቀመጡበት በዋሉበት ባደሩበት ቦታ ላይ ሁሉ ለክፋት የተዘጋጁ ሆነው እንዲህ ሲያስጨንቀን፣ በእውነት ብዙዎቻችን ግንዛቤው የለንም። በአንድ በኩል የተወለድንበትን ጊዜና ዘመን እንመስላለን። ክፉ ጊዜ ላይ ስንወለድ፣ ክፋት የራሳችን የባሕሪም የኑሮአችንም መገለጫ ይሆናል። ምቀኛ ጊዜ ስንወለድ እንደዛው የምቀኝነቱ ጥበብና ባህሪ ለህይወታችን አንዱ ክፍል ሆኖ ያገለግላል። ታዲያ እግዚአብሔር ከእኛ ጋር ከሆነ ለምን በረከት ራቀን? ለምን ሰላም አጣን? ለምን ጤና አጣን? ለምን ህይወታችን ሁል ጊዜ እየተሰቃየ ወይም በሚያሰቃዩ ሰዎች እጅ ውስጥ ይወድቃል? በመተተኞች እጅ ውስጥ ለምን እንወድቃለን? በክፎች እጅ ውስጥ ለምን እንወድቃለን ብለን ስናስብ በእውነት እንደ ጌዴዎን የሆነ አይነት ዘመን እና ጥያቄ ማንሳታችን የማይቀር ነገር ሆኖ እናገኘዋለን። በሄድንበት ጠብ ራሱን የቻለ እድላችን ሆኖ፣ ሳንጣላ ሳንናካከስ አንኖርም። በሄድንበት በተሰበሰብንበት ቦታ ላይ ጠባችን ይቀድማል። የትኛውም ዓለም እኮ ነው የእኛ ሰው ባለበት በየትኛውም ዓለም ላይ ጠብ አለ። ለጠብ ነው የተፈጠር ነው ለነገር ነው የተፈጠርነው፣ ለክፋት ነው የተፈጠርነው፣ ለውድቀትና ለሌሎች መሳለቂያ እንድንሆን ነው የተፈጠርነው ብለን ስናስብ፣ አዎ እርገማን ከኋላ በኩል ያልወደቀ ከህይወታችን ያራቀ ሸክም ከነገሥታቶቻችንም ከመኳንንቶቻችንም ከመሳፍንቶቻችንም ከአባቶቻችንም ተሸክመነው ያለውን። የክፉ የሟርት ዘመንና የክህደትን ጊዜ በእኛ ጫንቃ ላይ ወድቆ ይሄው እያማቀቀን ያለው ያለምክንያት አይደለም። መጸለያችን ሳያንስን የአምልኮት ፍቅር አተን እና ጉተመትማለን። ነገ ምንተወው ጸሎት ነው። ዛሬን ጀምርና ትንሽ ኃይል ልናገኝ ስንል በኑሯችን ውስጥ ወይ በቤታችን ውስጥ ወይ በነገር ይመጣና ወጋ ሲያደረግህ ጸሎትን ትተውና ነገር ይዤ ከምጸልይ ብለ ትስማማለ ከዛው ከጠላትህ ጋር። ከዛም በኋላ እሱ እየበረታ ሕይወትህን እያወቀው አካሄድ መንገድህን እየተረዳ ድክመትህን እየተገነዘበ ውስጥህን ይጨርሰዋል። ሰዎች ያለቁት አሁን ከውስጥ ነው። የሰው እልቂት አሁን በሞት አይደለም። ከውስጥ በኩል ሰው መሆንን ጨርሰነዋል። ሰው አልሆንም። ሰው እንዳንሆን ተደርጎ በአንድ በኩል ስንወለድ ሰው እንዳንሆን ተወልደናል። እንደ ሰው እንዳንኖር ተወልደናል። እንደ ሰውም እንዳናስብ ተወልደናል። ስለዚህ በግድ ነው ሰውነን የምንለው። አሁን እኮ በግድ እንጂ ዋናው ሰውነታችንን አተነዋል። በእርግጠኝነት አተነዋል። ይሄ የሚበላ እና የሚጠጣ ሥጋ ነው ያለን እንጂ ሰው ሆነን እንደ ሰው ለማሰብ የውስጥ የሕይወት ነጻነትን አግኝተን በእውነትም በመደመጥ ሞገስ ውስጥ ለማለፍ የምንችልበትን ሰውኛውን ተገፈናል። ጌዲዮን እንዲህ አይነት ችግር ገጥሞት ነበረና ተስፋ ቆርጦ ነበረ። ታዲያ አለ፣ ለአባቶቻችን የተነገረው ያ ሁሉ ተአምራቱ በእኛ ጊዜ ለምን ዝም አለ እንዴት ጠፋ ብሎ ከመልአኩ ጋር ተነጋገረ። አንተ ብርቱ ኃያል ሰው ሲለው ለካ ኃያልነቱን በውስጥ በኩል ተደብቋል። የሚገለጥበትን ጊዜና ሰዓት በመልአኩ በኩል ሲነግረው አላመነም ኃያልነቱን። ግን ኃያል ነበረ። እግዚአብሔር ስሙ የተመሰገነ ይሁን፣ ኃያል ነበረ። እግዚአብሔር ዝም ሲል ኃይላችን ይደበቃል። ማዝም ሲል በቃ ኃይል የለም እኮ ቤትን የምታሸንፍበት፣ ኑሮን የምታሸንፍበት፣ ጊዜውን የምታሸንፍበት ወቅቱንና ሰዓቱን የምታሸንፍበት ኃይል ዝም ይላል። እውቀትን የምታሸንፍበት፣ ስልጣንህን ለበጎና ለማዕረግ የምታረግበት፣ ለክብርና ለሞገስ የምታውልበት ዝም ሲል በጉልበት አክብሩኝ ማለት እንጀምራለን። በጉልበት ውደዱኝ፣ በጉልበት በማስጨነቅ በማስፈራራት እየተንቀጠቀጥኩ ውደደኝ የሚል የግዴታ የባርነት ሁኔታን ያመጣባሃል። እግዚአብሔር ዝም ሲል እንዲህ ነው እና ኃይሉ፣ ለካ በውስጥ ነበረ። ጌዴዎን አንተ ብርቱ ኃያል ሰው፣ አሁን እስራኤልን ትታደጋለህ ህዝቡን ነጻ ታወጣለህ ሲለው አረ፣ እኔ አቅም የለኝም ሲል እሱ አቅም እኮ አለህ፣ አቅምህ ውስጥ ነው፣ ውስጥ ነው፣ አንተ ሳታየው ኃይልህ ከውስጥ ነው ብሎታል። እኛም እንዲሁ ያጣነው ነገር አለ፣ ያጣነው ብዙ ያጣነው ነገር አለና ያ የጠፋብንን ከህይወታችን የራቀብንን ለያስወግድልን፣ ውስጥህን ለመሙላት መንፈሳዊ በረከትህን በህይወት ውስጥ ለማሳደግ የጽድቅ ተስፋን ለማለምለም፣ የዲያብሎስን ሰራዊት ለመጣል፣ የርኩሳን መናፍስትን አገዛዝ ለማስወገድ በቤተልሔም ይወለዳል። ከዛ በኋላ ምስኪኖችን፣ ደካሞችን ሁሉ በውስጣቸው ያለውን ጠላት የሚለይ ጌታ አምላክ ከእኛ ጋር ሊሆን አማኑኤል ይወለዳል። አማኑኤል ኢማኑ ከእኛ ጋር ማለት ነው። በዕብራይስጥ ኢማኑ ማለት ከእኛ ጋር እንደ ማለት ነው። ኤል ሲገባበት እግዚአብሔር ከእኛ ጋር ነው። ዛሬም እግዚአብሔር ከእኛ ጋር ነው። እነዚህ ያደፈጡ ጠላቶቻችን እድሎቻችንን ይዘው አስተሳሰባችንን አበላሽተው መንገዳችንንና የእውቀት ደረጃዎቻችንን ሰብረው ያሰቃዩን ጠላቶች መሠረታቸው ከኋላ በኩል ለብዙ ዘመናት ቆይቶ ሲወራረስ የመጣ ነው። ብዙዎቻችን ግንዛቤ ውስጥ አላስገባንም። ዓይነ ጥላው በፊትህ ቀድሞ አቅጣጫህን እየሰበረ የበረከትን ተስፋ እያቋረጠ የሕይወት መንገድህን እያጨለመ የሚታገልህ ውስጥ ሆኖ ነው። አንድ ሰው ብዙ ከሆነ ምንድን ነው ትርጉሙ? አሁን እኮ አንድ ሰው ብቻውን አይደለም የሚኖረው። ብዙ መናፍስቶች ውስጡ እያሉ እንዴት መልካም ማሰብ ይችላል? የት ቦታ ነው መልካም የሆነ ነገር የሚያርፍበት? ስለዚህ ከዚህ ጠላት ጋር ለመታገል በመጀመሪያ ደረጃ የመንፈሳዊ ሕይወትን ትርጉም ልናውቀው ይገባል። ስለ ጠላቶቻችንን ለማወቅ ያለን ድክመት በከፍተኛ ሁኔታ ለዲያብሎስ ያደላ ነው ለርኩሳን መናፍስት የተመቻቸ ነው። ስለዚህ ተደብቀን ነው፣ ሁሉ ነገር ተደብቆብናል። ጌዴዎን ተደብቆ ነው እህል የሚወቀው። ነጻነት አቶ እኛም ዛሬ ከመናፍስት እድላችን ተደብቋል። መንፈሳዊ ተስፋችን የለም፣ አይታየንም። ድንዝዝ ያልነን ሲነገረን እንኳ አንሰማም እኮ ምንም እኮ እንዴት ነው? ዋናው አካላችን ጠፍቷል እኮ። ብዙ ዘመን እኮ ነው ይህንን ስንናገር የቆየ ነው። ያ ባይጠፋ ኖሮ አገርም ይኖረን ነበር፣ ህዝብም ይኖረን ነበር፣ ወገንም ይኖረን ነበር። ዝም ብለን እኮ ስንጠረማመስ ወገናዊነት እኮ የለንም። አንዱን አንዱ ጥሎ ለማለፍ ነው እኮ ትግሉ። አንዱን አንዱ ነጥቆ ለመሄድ ነው እኮ ትግሉ። ዘመኑ ያፈራው ሌብነትን፣ ግፍንና፣ ተንኮልን፣ ምቀኝነትን፣ ሟርትንና ስልብናን ነው ያፈራው። በዚህ ደንዝዘን ደንዝዘን ደንዝዘን ዘን ደንዝ ዛሬ ይኸውና እኮ ገና በልጅነታቸው በመናፍስት የሚሰቃዩ ለማወቅም ለመረዳትም አእምሯቸው ምቹ ያልሆኑ ትውልዶችን አፍርተን ይሁም የሚንከባለሉት እኮ የጤናማ ሕይወት ምልክት አደለም እኮ። የመያዝ እኮ ነው አደጋ ላይ መሆናችንን የሚያሳየን ነው። እንዲህ ባለ መንፈስ ውስጥ ተይዘው በእውቀትም በደረጃም ከፍ ቢሉ፣ እዛም ላይ ያለው ኃይል ክፉ ነው። እዛም ያለው ጠላት ክፉ ነው። ሰዎች ጤናማ ሆነው አይደለም ወደ ላይም የሚወጡት፣ ጤናማ ሆነውም አይደለም ሰዎች የሚማሩትና የሚመረቁት። በተቀመጡበት በዋሉበት ባደሩበት ቦታ ላይ ሁሉ ለክፋት የተዘጋጁ ሆነው።